አመሰግናለሁ። ዳንኤል እባላለሁ ከሻይኑን ዳርክነስ። አንደኛው ከምሰራቸው ስራዎች መካከል ሌስ ሊፍት አፕ ኢትዮጵያን ፋርመርስ የሚል ፕሮጀክት ነው። ገበሬዎቻችንን እናንሳቸው፣ እናዘምናቸው፣ ያላቸው ሪሶርስ እንዲጠቀሙ እናድርጋቸው የሚል ነው እና ከዚህ ቀደም እንግዲህ በተለያዩ ቦታዎች ላይ ወደ 12 የሚሆኑ የውሃ ፓምፖችን ሰጥተን ነበረ። አሁን ደግሞ ብዙ ሰዎችን ለመድረስ ይሄኛው አንደኛው አማራች ስለሆነ ይሄኛው መንገድ ደግሞ ለማሳየት ነው ይሄን ቪዲዮ ይዘን የመጣ ነው። ሰላም ለእናንተ ይሁን። ዳንኤል እባላለሁ ከሻይን ዳርክነስ። ለስሌፍታፕ ኢትዮጵያን ፋርመስ በአጠቃላይ ገበሬዎች ራሳቸውን እንዲችሉ የማድረግ ስራ በተለያዩ አቅጣጫዎች ላይ ሻይን ዳርክነስ እየሰራ ነው፣ የውሃ ፓምፖችን ለተለያዩ ገበሬዎች በመስጠት ግን እንደምታውቁት የውሃ ፓምፕ ራሱን የቻለ ዋጋውም ነዳጅ ያስፈልገዋል። ግን አሁን በአነስተኛ ዋጋ ፒቪሲ አካባቢ ባለው እቃዎች በመጠቀም እና ፒቪሲ ቱቦዎችን በመጠቀም የቆመን ውሃ ወይም ወራጅ ውሃን እንዴት አድርገን አውጥተን ለእርሻ መጠቀም ይቻላል የሚለውን እያንዳንዱ ኢትዮጵያ ውስጥ ያሉ ውሃ ያላቸው በአካባቢያቸው ውሃ ያሉ ገበሬዎች ወይንም ውሃ ያለ ማንኛውንም አካባቢ ላይ ምርት ማምረት እንዲቻል ለማገዝ ነው እንደዚህ አይነት ቪዲዮዎችን ይዘን የመጣ ነው። እንግዲህ እንደምታዩት ከአጠገቡ ካለው ወንዝ ጋር ፒቪሲዎችን በማገናኘት በራሱ አየር ነው በራሱ ስቦ እንዲመጣ የሚደረገው። አሁን ከሚሰሩት ነገሮች በዋነኝነት እነዚህ የሚገጣጠሙት ፒቪሲዎች በመካከላቸው ላይ ምንም አየር ማስገባት የለባቸውም። ያያችሁት ። ስለዚህ አሁን እሱን እየተጣበቀ ነው እየተገናኘ ነው ማለት ነው። በቀጣይነት ደግሞ የምታዩት በእያንዳንዱ ቦታዎች ላይ እንዴት አድርጎ መያያዝ እንደሚችል ነው የሚያሳየው ከዛ ደግሞ ከተገናኘ በኋላ ያንዳንዱ የውሃ ቱቦዎች እነዚህ ፒቪሲዎች በበርሜሉ ጋር ከተገናኙ አየር እንዳይወጣ በየትኛውም የተሰኩት መስመሮች ላይ አየር እንዳይወጣ ይደረጋል። አየሩን ነው የምንዘጋው ከላይ። ከዛም በኋላ ውሃው ከተጨመረ በኋላ ውሃው ይጨመራል ታንከሩ ውስጥ በተወሰነ ደረጃ ከዛ ያ የተጨመረ ውሃ ይዘጋል ከላይ በርሜሉ እንደነሚሆነው አሰራሩ ላይ ውሃው ልክ በርሚሉ ላይ የተጨመረ ውሃ መፍሰት ሲጀምር በቱቦ ከወንዙ ጋር ያለውን ውሃ አየሩ እንዲስበው ያደርገዋል። ወደዚህ ማለት ነው አሰራሩ፣ ሞተር ሳይጠቀም ሞተር ወይም ኤሌትሪክ ወይ መጋዝ ሞተር ሳይጠቀም በራሱ በአየር ዲፍረንስ እንዲስበው በማድረግ ውሃው እንዲወጣ ነው የሚደረገው። ስለዚህ ለረጅም ጊዜ ለረጅም ሰዓት ያለምንም ማቆራረጥ ውሃውን በዚህ መንገድ መጠቀም ይቻላል ማለት ነው። ስለዚህ ኢትዮጵያ እንደምታውቁት በዓመት አንድ ጊዜ ጠብቆ ዝናብ ጠብቆ የሚዘራበት ብዙ ቦታዎች አሉና ውሃ ኖሮ የማይሰራበት በጣም ብዙ ቦታ ስላለ ውሃ ኖሯቸው መስኖ ማልማት እንዲችሉ ይህንን ፕሮግራም እንግዲህ እንደምታዩት ለማገዝ እንፈልጋለን። ማንኛውም ገበሬ ግን በአካባቢ የሚገኝ ነው። የተወሰኑ እቃዎች ናቸው። መደገፍ የምንችላቸውን ገበሬዎች እንደዚህ እቃዎችን በመግዛት ወይም ቴክኒካል ሰፖርቶችን በማድረግ ሀገራችንን፣ ማህበረሰባችን እንዲለወጥ እንዲያድግ በራሱ ማምረት እንዲችል አስተዋጽኦ ሁላችንም እንድናደርግ ነው። ይሄኛውን ቪዲዮ እንግዲህ የምታዩት እየሰራ ያለው አሁን እንደምታዩት የሚወጣው ውሃ ልክ ኖርማል የውሃ ፓምፕ እንደሚረጨው ነው። ስለዚህ ምንም ብዙ ወጪ ብዙ ምርቶችን በተከታታይ ውሃ ማጠጣት መሬቱን ይቻላል። ብዙ ምርቶችን ማምረት ይቻላል ማለት ነው። ይህንን ይመስላል እንግዲህ። በዋነኝነት በሚገጣጠሙት መስመሮች መካከል አየር አለማውጣቱን ቼክ መደረግ አለበት። በእያንዳንዱ ቱቦ በበርሜሉ መገናኛ ላይ ባሉት የውሃ መክፈቻና መዝጊያ የተገጠመው ላይ አየሩ ማውስ ውጣት የለበትም። አየር መውጣት ከጀመረ ውሃው መሳቢያ ያቆማል። ውሃው ይቆማል ማለት ነው። በዚህ በእንደዚህ አይነት መንገድ መጠቀም ብንችል እያንዳንዱን ቱቦ እያገናኘን እንግዲህ በኢትዮጵያ ላይ በተለያዩ መሬቶች ላይ ብዙ ውሃዎች አሉ። እነዚያን ውሃዎች ገበሬዎች ሊሆኑ ይችላሉ፣ በአካባቢ ያሉ ወጣቶች መሬቱን ማልማት ቶሎ ቶሎ ማምረት የሚችሉበትን እድል ይፈጥራል ማለት ነው። ስለዚህ ውሃም በእንደዚህ አይነት መንገድ ከወራጅ ውሃ ሊሆን ይችላል፣ ወንዝ ወይንም የቆመ ሐይቅ ግድብ ሊሆን ይችላል። ከዛ ውስጥ ውሃውን በዚህ መንገድ ማውጣት ይቻላል ማለት ነው። ስለዚህ በቀላሉ በጣም በአነስተኛ ዋጋ በገበያ ላይ የሚገኙትን እቃዎች በመጠቀም ውሃው እንዲወጣ ማድረግ መቻል ነው። ስለዚህ አሁን እንደምታዩ ደግሞ አንድ ጊዜ ውሃው መሄድ ልክ ሲጀምር ከፊት ለፊት የተሰካው ውሃው ወደ ኋላ እንዳይመለስ የሚያደርገው ውሃን ወደ ላይ ሄደው ወደ ኋላ እንዳይመለስ የሚያደርገው ነው። መጨረሻ ላይ እሱ ቢነቀልም ውሃን መሳብ ሲጀምር ቀጥታ ውሃው ይሄዳል። እንደምታዩት በሳምፕል እንግዲህ ቅጠል ራሱ ስትከቱ ከወንዙ ቀጥታችን አንዱ አቅጠል ወደዛኛው ታልፋለች ማለት ነው። እዚህ የሚጠቀምበት በአየር በመሳብ ታንከር ውስጥ ያለው አየር ውሃው መሄድ ሲጀምር አየሩ መሳብ ሲስበው በአየሩ ስበት የሚመጣውን ውሃ ወደዛኛው አቅጣጫ ነው የሚገፋው ማለት ነው። ቤሪ ባርካችሁ እንግዲህ፣ ይህንን ለሌሎች ሼር በማድረግ ሌሎችን እንዲጠቀሙ እንድታደርጉ አድራ እንላለን። አመሰግናለሁ። ከቤሪ ባርካችሁ ሰው ገበሬዎቻችንን ስናግዝ በአካባቢው ያለው ማህበረሰብ ሲያልፍ፣ ደግሞ ሀገርን የምንጠቅም እንሆናለን። ስለዚህ የምርት ጉዳይ፣ የዋጋ ጉዳይ በብዙ ደረጃ አፌክት ብዙ ፖዘቲቭ ተጽዕኖ ይፈጥራል ማለት ነው።